ሰላም እንዴት ናቸው? ጻድቃን ከኤማ ሚዲያ እንኳን ለብርሃነ መስቀሉ በሰላም ያደረሳችው። ያው እንግዲህ በዚህ ሰዓት የመስቀል በዓል እየተከበረ ይገኛል። እንዲሁም ደግሞ በተለያዩ ቦታዎች ላይ ሕዝቡ በየቦታው እንግዲህ ደመራ እያበራ የመስቀል በዓልን እያከበረ ይገኛል። እኔ ደግሞ ከዚህ ባለፈ አይታችሁ ከሆነ በተለይ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ተማሪዎች ድርጊት በጣም የሚያኮራና ደስ የሚል የሆነ ውስጥንም ሰላም የሚሞላ አገልግሎት ነው። የሰንበት ትምህርት ቤት አገልግሎት ደስ የሚል ነገር ነው። በአጠቃላይ ሰንበት ትምህርት ቤት ብቻ ሲሆን እነዚህ የቤተ ክርስቲያን አካባቢ የሚደረጉ ስርዓቶች ሁላችንም እንደምናምንበት ስርዓተ ቅዳሴውም እንዲሁም ደግሞ የአደባባይ በዓላት ላይ የሚደረጉ ዝማሬዎች የሚያድስ ነው። እኔ ደግሞ ከዛ ባለፈ እንግዲህ ያው ዛሬ ነው በዓሉ ተከበረ። በየቦታውም የመስቀል በዓልን በየቤታችን አከበርን። ነገም ያው እንደምታውቁት ነው፣ በየቤቱ ይከበራል። ዛሬ ደግሞ ደመራው በርቷል። በዚህ ሰዓት እንግዲህ እኔ ደግሞ ከዚህ ባለፈ ከዚህ ባለፈ ነገ ደግሞ ሌላ ሰው ነን ሁለት ነገር አስቦልኝ እዚህ ጋር ምናልባት ሀሳቤን ከተረዳችሁት ቅር አይላችሁም። በእርግጠኝነት ይሄ አማኞች ለሆናችሁ ነው ወይም ደግሞ መንፈሳዊ ህይወት ላላችሁ ሰዎች ነው ይሄ መልእክቴ። በሁለት ነገር ተረዱ፣ ምናልባት ቅር እንዳይላችሁ ዛሬ በማነሳው ጉዳይ አንደኛው በተለይ እነዚህ የመንፈሳዊ ፕሮግራሞች ሲመጡ የጥምቀትና የመስቀል በዓላት ሲመጡ ሁላችንም ሰብሰብ ብለን በተለይ ዝማሬው ላይ እንሳተፋለን። ከዛስ ከዛ በኋላ ሌላ ነው ህይወታችን፣ በተለይ ከአለባበስም ከምንም ከምንም አንጻር እኔ ደግሞ ዛሬ ኖርማሊ፣ ሰው በኖርማል ቀን ወይም ደግሞ በሌላ ቀን ላይ እንደፈለገ መልበስ ይችላል። እሱ የኔ ችግር አይደለም። ወይም ደግሞ በየመስሪያ ቤቱ የተለያየ አይነት አለባበስ ወይም በምሰሩበት ቦታ በምትኖሩበት አካባቢም የተለያየ አለባበስ ሊኖር ይችላል። መብቷ ሊሆን ይችላል፣ ግን ተገቢ ነው ወይ እያልኩ ነው። ስለዚህ ስለነዚህ ፎቶች ነው ማወራው ይገባቸዋል። ቤቢ ሻወር እየተባለ ለምሳሌ እንዲህ አምሮብን በታየንበት ወቅት በንጋታው ወይም በሳምንቱ በሁለት ሳምንቱ ሊሆን ይችላል የሆነ ሰው ቤቢ ሻወር ፕሮግራም ካለው የእሷ የቤቢ ሻወር ፎቶ ላይ የሚለበሱ አለባበሶች ግን እኔ ግራ እያጋቡኝ እና ስለሚያጋጥመኝም ነው ብዙ ጊዜ ቤቢ ሻወር እንግዲህ ልጁ ከመወለዱ በፊት ለልጁ ስጦታ ቤተሰብ ዘመድ አዝማድ ተሰባስቦ ነብሰ ጡር ለሆነችውም ሴት መልካም ምኞትን መልካም የእናትነትን ዘመን ምኞት የሚያስተላልፉበት ፕሮግራም እንደሆነ ይታወቃል። እኔ ግን ከዛ ባለፈ ምናልባት እንግዲህ በስራዬም ስለሆነ ስራዬም ስለሆነ የፎቶ አነሳቶቹ ላይ ግን ትንሽ ቅሬታ አለኝ። እኔ ምክንያቱም አንዳንድ ጊዜ ሆን ብለው ሆዳቸውን በተለይ እነዚህ ፎቶች ላይ ይቅርታ አድርጉልኝ ማህበራዊ ሚዲያ ላይ እየተዘዋወረ ስለሆነ በጣም ብዙ ቦታ ላይ ስለማየው በቃ ያረገዘች ሴት ሁሉ ሆዷን ገፍታ ካላሳየች ወይም ደግሞ የሚወጣጥር ልብስ ለብሳ እኔ ይውላችሁ የእርግዝና ፎቶ አልቃወመው በግሌ ለምንድን ነው ማልቃወመው በቃ ማስታወሻ ነው ለሷ ፎቶ ሶሻል ሚዲያ ላይ ቢለቀቅም አልቃወምም ምክንያቱም ፍላጎቷ ነው በቃ ደስ አላት ደስ ብሏት ደስታዋን ነው ያካፈለችን መታችሁ እቤቴ ማየት ያልቻላችሁ ወይም ደግሞ ማርገዜን ያላወቃችሁ ይኸው አርግዣለሁ ደስ የሚል እንዲህ አይነት ሁኔታ ላይ ነኝ የሚለውን መልእክት ብቻ ነው የምቀበለው እኔ እሱ ላይ ቅሬታ የለብኝም ግን ምናልባት እንደነገርኳችሁ እኔ ቅሬታዬ ፎቶዋን ለመን ፖስት አደረገች አይደለም የፎቶ አነሳስና የሚለበሰው ልብስ ላይ ነው ቅሬታዬ። ምክንያቱም የሚመስለው እነዚህ ፎቶዎች ጥሩዎች ናቸው ጥሩ ከምላቸው ምናልባት እነዚህ ፎቶዎች ላይ ቅሬታ ቢኖረኝም ግን ይሻላሉ ካሉት ብዬ ነው እንጂ ተገቢ አይደለም ብዬ ነው ማስበው። ምክንያቱም ነፍሰ ጡር ሴት እኮ እንደውም የሚይዛት ልብስ መልበስ የለባት ማል ለክፉ ነገር የሚያጋልጠውን ነገር መልበስ የለባትም ብያምናለሁ። ምክንያቱም በጣም በጣም በጣም ራሷን መጠበቅ አለባት ብያምናለሁ። ስለዚህ ምንድነው መሆን ያለበት? እንዲሁም ሰፋ ሰፋ ያለ ልብስ እንድትለብስ ነው የህክምና ባለሙያዎች የሚመክሩት። ይሄን ነገር ከተሳሳትኩ ማረም ትችላላችሁ፣ ልታርሙኝ ትችላላችሁ። ምክንያቱም ይቺ ነፍሰ ጡር ሴት ሰውነቷ ለቀቅ ያለ ነገር ይፈልጋል። ስለዚህ በተቻላት መጠን ራሷን በጣም መጠበቅ አለባት ብያምናለሁ እንጂ ልክ እንደነዚህ ፎቶዎች ራሷን በጣም ውጥርጥር አድርጋ የምትለብስ ከሆነ፣ ሰውነቷን በጣም የሚዛት ከሆነ ኮንፈርት ወይም ምቾት ይነሳታል ብያምናለሁ። ይሄ ነገር ዝም ብዬ ከመሬት ተነስ ያለ ሚያወራው የህክምና ባለሙያዎችን አማክር ያለው ምናልባት ጠይቅ ያለው ምክንያቱም እኔ የህክምና ባለሙያ ስላልሆንኩ ሙያይም ሌላ ስለሆነ፣ እኔ በምሰራበት እኔ በምሰራበት ኤሪያዎች ላይ ግን ብዙ ጊዜ ስለሚያጋጥሙኝ ነው። እኔ ምናልባት ተሳስቼ ሊሆን ይችላል። ምክንያቱም መብት እንደ መብት መብቷ ነው። ግን አንደኛ የውበት የማማር የምናምን ጉዳይ እንደዚህ መነሳቷ ያምራል እኮ በቃ ሆዷን ስለሚያሳይላት ነው ምናምን ነብሰ ጡር ሴት እኮ እንዲሁ ራሷ አይታችሁ ታውቃላችሁ አ እ ሆዷ ምናምን ሌላ መልእክት ያለው ነው የሚመስለው ምናልባት እንግዲህ ከተሳሳት ሁለት አርሞኝ ትችላላችሁ ነብሰ ጡር ሴት በተቻለ መጠን ሰብሰብ ስትል ራሷን በደንብ ስትይዝ ነው የሚያምርባት እንጂ በጣም የሚይዛት ልብስ ውጥርጥር አድርጋ ሆዷ ብቻውን ተጋልጦ ወጥቶ አንዳንዶች ሁሉ ሆዳቸውን እርቃኑ እስኪታይ ድረስ ያው ከሌላ ነገር ጋር ማያያዝ አልፈልግም። ሌሎች ሚዲያዎች ላይ አይቻለው። በተሳሳተ መንገድ የተረዷቸው ወይም እነሱ ልክ ሊሆኑ ይችላሉ ሚዲያዎቹ። ምክንያቱም ከሴጣን ከምናምን ከተለያየ ነገር ጋር የሚያያይዙ አሉ። እኔ ከዛ አንጻር እንኳን ባይሆን እንኳን ከዛ አንጻር ባያያዝ እንኳን ከዛ ጋር ምንም ግንኙነት እንኳን ባይኖራቸው እርቃኗን ማድረጓን ምን አስፈለጋት? ምን ያደረግላቸዋል? የእርቃን ፎቶ ማለት እኮ ነው። እንዴት ኖርማል ሴትም ባትሆን ይመከራል። ምክንያቱም ያሳፍራል። እንዴት አይነት ነገር መሰላችሁ? በጣም አጭር ልብስ ትለብስና አንድ ሴት ከቤቷ ስትወጣ አጭር ልብስ ትለብስና ትሄዳለች። ልክ ከቤቷ ሶስት አራት ሜትር እንደራቀች ካረዘምክ እያለች ታስቸግሯል። ልብሷን ወደታች ይጎትታል። እንደዚህ አይነት ጡቷን በጣም ወደታች የሚያሳይ ነገር የሚያሳይ ጡቷን የሚያሳይ ልብስ ትለብስና ልክ ከቤቷ ትንሽ እንደወጣች በቃ ስትሬ ወደላይ ለመሸፈን ትሞክራለች። እኔ በሱ ላይ እንትን የለኝም ግን ራሳችሁን ለምታስጨንቃላችሁ፣ ታስጨንቃላችሁ። መጀመሪያውኑ በቃ የሚሆንሽን ነገር ማድረግ አያምርም ብለሽ የምታስቢው ነገር ካለ አያምርም በቃ እንጂ ውስጣችን እንደገና ደግሞ በተለይ የንብሰጡር እህቶቻችን በተቻላችሁ መጠን እንዲህ አይነት ፎቶዎችን የምትነሱ እህቶች እኔ ጥቅሙ አልገባኝም፣ አላቅም ወይ ንገሩኝ። እንደ ተመልካች እስኪ ንገሩኝ እሺ፣ ኮሜንት አድርጉኝ ወይም እየደወላችሁ በስልኬ ንገሩኝ፣ ስላልገባኝ ነው። ምክንያቱም ነብሰ ጡር ሴት ፎቶ አትነሳ አይደለም እያልኩ ያለሁት ትነሳ፣ በሱ ላይ ችግር የለብኝም ግን ገላዋን የሚያሳይ ሰውነቷን የሚያሳይ እየበዙ ስለመጡ ነው። እነዚህ ፎቶዎች በጣም በብዛት በብዛት እየበዙብኝ ስለሆነ ነው። አይታችሁ ከሆነ ባልየው ከላይ እስከ ታች ከጫማው እስከ ራሱ ድረስ ሽፍንፍን ብሎ ፎቶ ይነሳል። እሷ ደግሞ ሆዷን እንትን ገልጣው ከዛ በኋላ የሆነ ጡቷን ወደ ታች እንትን ብላ ምናምን እንዴ እሱ ለምታ እርቃ እሳ ደግሞ ሚስትየው ደግሞ እርቃኗን ትነሳለች። ኦልሞስት እርቃን ነው ምለው፣ ምክንያቱም ሆድ ዋናው ሆድ ስለሆነ ልጁ ያለበት ሆዷን እርቃን አድርጋ ትነሳለች። ለምንድን እንደዚህ አይነት ነገር እንደዚህ አይነት ፎቶ መነሳቱ ለምን አስፈለገ ስላልገባኝ ነው። ምናልባት ይሄን ነገር ጥያቄ ስለሆነብኝ ነው የብዙዎቻችሁም ጥያቄ እንደሆነ አምናለሁ። ሶሻል ሚዲያ ላይ ግን በተለይ ፌስቡክ ላይ የሚለቀቁ ፎቶዎች ላይ ቲክቶክ ላይ የሚደረጉ ነገሮች ግን ያሳፍራሉ፣ እውነት ያሳፍራሉ። እኛ ሀገር ላይ አለ የአጥሮፋት ስማሽ አለ። ለምሳሌ እናቶች ተሰባስበው ለእሷ ገንፎ ያገነፋሉ ከመውለዷ በፊት። የአጥሮፋት ስማሽ እሱ ላይ ችግር የለብኝ። እንዲሁም እዛ ላይ አለባበሳቸው በጣም ደስ ይላል እህቶቻችን፣ ዋው ምክንያቱም ቢያንስ ስርዓት አለው። ግዴታ ሽፍንፍን ትበል እያልኩ አይደለም፣ ለቀቅ ያ የሚያረጋትን ልብስ ብቻ ትልበስ። ግዴታ የባህል ልብስ ብቻ ነው መለበስ ያለበት እያልኩ አይደለም። ለምን ይዋሻል? እኛም የባህል ልብስ ሁልቀን ቀን እንለብስም። የሆነ ፕሮግራም ሲኖር ብቻ ነው የባህል ልብስ የምንለብሰው። የማይመቸው ሰው ሁሉ አለ፣ እሱ ላይ ችግር የለብኝም። ግን ራስን ከማሳየት ራስን ከማጋለጥ ራስን ላልሆነ ነገር የማጋለጥ ነገር አይመስላችሁም ወይ? ይሄ የኔት ዝብት ነው ምናልባት እናንተ እንግዲህ የሚሰማችሁ ነገር ካለ ጻፉልኝ፣ ደውሉልኝ፣ በጣም ደስ ይለኛል። ምክንያቱም ይሄ ነገር ከበፊትም ጀምሬ ሰዎችም ኢንፎርም ያደረጉኛል እንደ ዜናም የሚወጡ ነገሮች አሉ። አንዲት አርቲስት ወጣች ሲባል ብቻ ነው ይሄ ነገር የሚወጣው ምናለ የሚነሳው አንዲት አርቲስት እንደዚህ አደረገች ሲባል ብቻ ነበር በፊት ወይም አርቲስቶች ናቸው እንደዚህ ያን ነገር ላይ የሚሳተፉት። አንዲት አርቲስት አረገዘች ከተባለ በቃ ሆዷን ገልጣው ይሄ ግልጥልጥ ብላ ሆዷን እንደዚህ ሙሉ በሙሉ እርቃኗን ሆና ፎቶ ስትነሳ፣ ያኔ መነጋገሪያ ትሆናለች። አሁን ደግሞ ኖርማል ሰውም ኖርማል በቃ ማህበረሰቡ ላይም እንደ እንትን ኖርማል ሰውም እንደዛ እየተነሱ ነውና። ለአርቲስቶች እየተፈቀደ ነው እያልኩ አይደለም፣ ለአርቲስቶች ብቻ ነው የተፈቀደው እያልኩ አይደለም። አርቲስቶቹ ተሳሳቱ፣ አስተማሩን፣ ወይም ከውጭ አዩት ነገር ሊኖር ይችላል፣ ወይም ውጭ ሀገር የኖረ ሰው እንደዚህ አይነት ፎቶ ተነስቶ ስናየው እነሱ አጉል ነገር ስላስተማሩ፣ እነሱ አጉል ነገር ስላደረጉ፣ እኛም ተከትለናቸው ማድረግ ትክክል ነው ብዬ አላምንም። ይሄን ይመስላል። በድጋሚ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በዓሉ የሰላም የደስታ የፍቅር ይሁንላችሁ። ክብርና ምስጋና ለፈጣሪያችን ይሁንልን። አመሰግናችኋለሁ።